በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መዝሙረ ዳዊት 31 የዳዊት ትምህርት መዝሙር። አጢአታቸውን የተወላቸው በደላቸውንም ሁሉ ያልቆጠረባቸው ብፁዓን ናቸው። እግዚአብሔርን በደሉን የማይቆጥርበት በልቡም ሽንገላ የሌለበት ሰው ብፁዕ ነው። ሁልጊዜ ከመጮሄ የተነሳ ዝም ብያለሁና አጥንቶች ያረጁ በቀንና በሌሊት እጅህ ከብዳኛለችና እሾህ በወጋኝ ጊዜ ወደ ጉስቁልና የተመለስኩ። ኃጢአቴን ነገርኩ በደሌንም አልሸሸኩም። ስለ ኃጢአቴ ወደ እግዚአብሔር ራሴ ንክሳለሁ አለ። አንተም የልቤን ሽንገላ ተውልኝ። ስለዚህ ጻድቅ ሁሉ በምቹ ጊዜ ወደ አንተ ይጸልያል። ነገር ግን ብዙ የጥፋት ውሃ ወደ አንተ አይቀርብም። አንተ ካገኘችኝ ከዚች መከራ መሸሸጊ አይነ ከከበቡኝ ታድነኝ ዘንድ ደስታ አይነ አስተምርሃለሁ። በምትሄድባትም በዚች መንገድ አጸናሃለሁ። አይኖቼን በአንተ ላይ አጸናለሁ። ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁን። የኃጢያን መቅሰፍታቸው ብዙ ነው፣ በእግዚአብሔር የሚታመኑት ግን ይቅርታ ይከባቸዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ አሴትም አድርጉ። ልባችሁ የቀና ሁላችሁ በእርሱ ተመኩ። አሜን። መዝሙረ ዳዊት ሰላሳ ሁለት የዳዊት መዝሙር ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖችም ክብር ይገባል። እግዚአብሔርንም በመሰንቆ አመስግኑት፣ በአስር አውታር ባለው በገና ዘምሩለት። አዲስ ምስጋናንም አመስግኑት፣ በእልልታ መልካም ዝማሬ ዘምሩለት። የእግዚአብሔር ቃል እውነት ነውና ስራውም ሁሉ በእምነት ነውና፣ እግዚአብሔር ጽድቅንና መስዋዕትን ይወዳል። የእግዚአብሔር ይቅርታው ምድርን ሞላ። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ። የባህሩን ውሃ እንደ ረዋት የሚሰበስበው በቀላዮችም መዝገቦች የሚያኖረው ምድር ሁሉ እግዚአብሔርን ትፈራዋለች። በዓለም የሚኖሩ ሁሉ ከእርሱ የተነሳ ይደነግጣሉ። እርሱ ተናግሯልና ሆኑ፣ እርሱ አዘዘ ተፈጠሩም። እግዚአብሔር የአሕዛብን ምክር ይመልሳል የህዝቡንም ሐሳብ ይመልሳል፣ ያለቆችን ምክራቸውን ያስረሳቸዋል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሐሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ህዝብ ብፁዕ ነው፣ እርሱ ለርስቱ የመረጠው ህዝብ። እግዚአብሔር ከሰማይ ተመለከተ፣ የሰውንም ልጆች ሁሉ አየ። ከተዘጋጀው መቅደሱ አዳራሽ ሆኑ በምድር ወደሚኖሩ ሁሉ ተመለከተ። እርሱ ብቻውን ልባቸውን የሰራ ሥራቸውንም ሁሉ የሚያውቅ እርሱ ነው። ንጉስ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አይድንም። ፈረስም ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም። እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምህረቱም ወደሚታመኑ ነፍሳቸውን ከሞት ያድናታል። ነፍሳቸውን እግዚአብሔርን ተስፋ ታደርገዋለች፣ ረዳታችንና መጠጊያችን እርሱ ነውና፣ ልባችን በእርሱ ደስ ይለዋልና፣ በቅዱስ ስሙም ታምነዋልና። አቤቱ በአንተ እንደታመንን ምህረትህ በላያችን ትሁን። አሜን።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 ሕይወትን የሚፈቅድ ሰው ማን ነው? በጎ ዘመንን ለማየት የሚወድድ ማን ነው? አንደበትህን ከክፉ ከልክል፣ ከንፈሮችንም ሽንገላን እንዳይናገሩ ከክፉ ሽሽ፣ መልካምን ማድረግ፣ ሰላምን ሻት ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃኑ፣ ጆሮዎቹም ወደ ልመናቸው ናቸውና፣ መታሰቢያቸውን ከምድር ያጠፉ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር በልባቸው የዋሃን ለሆኑ ቅርብ ነው። በመንፈስ ትሑታን የሆኑትንም ያድናቸዋል የጻድቃን መከራቸው ብዙ ነው እግዚአብሔርን ከሁሉ ያድናቸዋል እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል ከእነርሱም አንድ አይሰበርም የሀጥእ ሞት ግን ክፉ ነው ጽድቅንም የሚጠሉ ይጸጸታሉ የባሪያዎቹን ነፍስ እግዚአብሔር ይቤዣል በእርሱም የሚያምኑ ሁሉ አይጸጸቱም አሜን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ተዘለዓለሙ አሜን